ኢና ሊላሂ ወኢና ኢለይህ ራጅዑን። በትልቅ ትግልና እንግልት የተገነባው መስጂድ፣ በተለይ የጅማ ዩኒቨርሲቲ ጀማዎች የበደሌ ተማሪዎች አንድ ላይ ተባብረው የሰሩት መስጂድ ሙሉ ለሙሉ ተቃጥሏል። ለኡስታዝ ኑሩ ቱርኪ የመኪና ስጦታ ተበረከተላቸው። ኡስታዝ ታላቁ አሊም የመኪና ስጦታ ተበረከተላቸው። በኦሮሚያ ሰደቃ ማለት አላህ ዘንድ ትልቅ ደረጃ ያላት ነው። አንደኛ ወንጀሉን ታብሳለች፣ ሁለተኛ በላንታ ያጀማ እንዴት ቆያችሁ?

ወራህመቱ ላህ በረካቱ ሰላም ውድና የተከበራችሁ የቻናል የክታታዎች ኢንሻላህ ዛሬም ከምግብ እንደተመለከታችሁት አነጋገር የተወደዱ የተማረጡ እንዲሁም ደግሞ ስላማዊ ቪዲዮ ያሉ እጅግ በጣም የሚያሳዝን መረጃም አለ ማለት ነው። መስጊድ ተቃጥሏል። ከምግብ እንደተመለከታችሁት ኢንሻላህ የተለያዩ ቪዲዮች አሉ። እነዚህ ቪዲዮች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሪ ቻናል ቅምም ላይክ ላይክ እያደረጋችሁ ሀሳብ እና ሰታችሁ እየሰጣችሁ እስከ ፕሮግራማችን ፍጻሜ ያብራችሁን ቆዩ ኢንሻላህ ለስላማዊ ቻናል ላይክ መስትለም ይህን ቪዲዮ ከመቼውም በላይ ላይክ እያደረጋችሁ ቪዲዮን አሰራጩት። ቀሳ ወደ ቪዲዮ ያለፍኩላችሁ ሰደቃ ማለት አላህ ዘንድ ትልቅ ደረጃ ያላት ነው። አንደኛ ወንጀልን ታብሳለች፣ ሁለተኛ በላንታ ታስቆማለች ስቆማለች፣ አለ ሱብሃንአላህ። ወላኪን እኛ በአላህ መንገድ አንድ ብር ማውጣት ይከብድናል። እኛ እንደው ወንድሞቼ እራሳችንን እንጠይቅ እስቲ አላህ ያልፈቀደው ለሐራም ነገር ስንት ወጭ እናወጣለን? ያለ አግባብ ስንት ብር እናጠፋለን? ወላኪን ግን በአላህ መንገድ አምሳ ብር አይደለም አስር ብር መስጠት ይከብድናል። አላሁ አክበር። ለምንድን ነው ይሄ ከተባለ፣ ራሳችንን ነው ቅድመ መጠየቅ ያለብን። ሰው እስኪ ይጠይቀን ሳይሆን ራሳችን ጋር ስንመካከር ወላሂ የዛ ጥፋት ምክንያት ይገባናል። ዛሬ ላይ እኮ ለአላህ መንገድ በሚሊን በቢሊዮን መውጣት አለበት። አላህ ዘንድ አንድ ብር ከሚሊዮን በላይ ነች። እኛ ግን አላሁ አክበር ወላሂ ወንድሞቼ እኔም በምን ቃል እንደምናገር ሁሉ ይገርመኛል። ዛሬ እንደዚህ በማለቴ በጣም ደስተኛ ነኝ። ምክንያቱም ይሄንን ዳዕዋ ሰምቶ አንድ ወንድሜ በአላህ መንገድ አስር ብር እንኳን ቢያወጣ ኮፒሊንግ አድርጉ። ለወንድም እህቶቻችሁ ሼር፣ ኮፒሊንግ እያደረጋችሁ አድርሱ። ወንድሞች ቢጠቀሙበት ማሻአላህ ማሻአላህ። ኢንሻአላህ እንደተማርበት ተስፋ አደርጋለሁ። ብዙዎቻችን ራሳችን ለምንድን ነው የማናወጣው? ያ ጀማ ሱብሃንአላህ ራሳችንን ፈትሽ፣ ራሳችንን ጠይቅ። ድንዚ አይነት ልጆች ቲክቶክ ላይ እየመጡ ነው፣ ልናበረታታቸው ይገባል። እኛም ከእነሱ ብዙ እንማራለን አይደለም? እነሱም ብዙ ጆሮችን የሚያደሙት የሚጨፍሩብንን ብዙ ነገር የሚያደርጉ እነሱንም እየተከተሉና ጥሩ ጥሩ ነገር ሽሽር እናደርግ ለማለት እወዳለሁ። ሁላችንም አላህ ያባርታን፣ እንተዋወስም ለማለት ነው እንግዲህ በአላህ መንገድ ላይ ገንዘቦቻችንን ከሚያወጡት ሰዎች መካከል ያድርገው። ወደ ለኛው ይደለፍ። እጅግ በጣም የሚያሳዝን ነገር ነው። በትላንትና እለት እንግዲህ የተመለከትን ሁላችንም ቪዲዮን ከመግቢያውም ተመልክታችኋል። መረጃውን በጋራ እንስማ። መስጂድ ተቃጥሏል። ኢና ሊላህ ወኢና ኢለይሂ ራጂዑን። በትልቅ ትግልና እንግልት የተገነባው መስጂድ፣ በተለይ የጅማ ዩኒቨርሲቲ ጀማዎች የበደሌ ተማሪዎች አንድ ላይ ተባብረው የሰሩት መስጂድ ሙሉ ለሙሉ ተቃጥሏል። መስጂዱ በበደሌ ከተማ የሚገኝ ሲሆን በበደሌ ከተማ አዳሪ ትምህርት ቤት ተማሪዎች የሚሰግዱበት እዚህ ጋር እንደምትመለከቱት ማለት ነው ይህ መስጂድ አካባቢው ላይ ለእሳት አደጋ የሚያጋልጥ ምንም አይነት ምክንያቶች እንደሌሉ መረጃው ደርሶኛል። የአካባቢው ማህበረሰብ እንደተናገረው ማለት ነው። መስጂዱ በዚህ መልኩ ተቃጥሎ አልቋል፣ ሙሉ ለሙሉ ወድሟል። የአካባቢው ማህበረሰብ ለማጥፋት ርብርብ አድርጓል። ነገር ግን በመጨረሻም ማልቀስ ጀመር። ምንም ማድረግ ባለመቻሉ በትልቅ እንግልት፣ ትግል፣ ልፋት የተገነባው መስጂድ ፊት ለፊቱ ላይ ተቃጥሎ ሲወደም ሲያይ ምን ማድረግ ይችላል? ይሄው በዚህ መልኩ እያለቀሱ ይገኛሉ። እንባችሁን ግን እናብሰዋለን። መስጂዱ ይገነባል። ይህንን መስጂድ ያቃጠሉ ግለሰቦች ግን የህግ አካላት እግቢት እንድታቀርቧቸው። ምክንያቱም መስጂዱ ሲገነባ ጀምሮ የነበሩ ተቃራኒ አካላት አሉ። እነዚህን ግለሰቦች አፈላልጋችሁ ወይንም የጠረጠራችሁትን ግለሰብ አፈላልጋችሁ ይህንን ጉዳይ እንድታጣሩልን ላለን።

ኢንሻአላህ ኢንሻአላህ ወላሂ እምባይን የመጣው ኢንሻአላህ በአላህ ፍቃድ እንገነባዋለን ትልቅ መስጊድ አድርገን ማለት ነው። ነገር ግን እስካሁን ድረስ እንግዲህ የተጣራ መረጃ የለም። ነገር ግን ይሄ መስጂድ የተገነባው በትልቅ ትግልም ጭምር ነው። ተቃራኒ ኃይሎችም እንዳሉ እንግዲህ ይሄ መስጂድ ሲገነባ አንዳንድ መረጃዎች እየወጡ ያለበት ሁኔታ ነው። ከዛም አልፎ ደግሞ በአካባቢው ምንም መንስኤ ለእሳት አደጋ የሚፈጥርበት መንስኤ ምንም ነገር ችግር እንደማይፈጥር ጭምር ነው የተለያዩ መረጃዎች እየተነሱ ያሉት ማለት ነው። መንስኤው ሊሆን የሚችል ነገር እንደሌለ ጭምር ማለት ነው። ስለዚህ እንግዲህ አካላቶች ከህግ አያመልጡም። ኢንሻአላህ ወንጀለኞች ሁሌም ይጋለጣሉ ጊዜው ቢረፍድም ማለት ነው። ነገር ግን ሁሉ ነገር ሳይረፍድ ይሄ ነገር መስጂዱም እንገነበዋለን፣ ወንጀለኞችም ይጋለጣሉ ብዬ ተስፋ አርጋለሁ። ሁላቸውም ዱአ አድርጉላቸው። የአላህ ቤት በዚህ መልኩ ሲቃጠል ግን ህዝቦቹ ተመልክተዋል። እንግዲህ ምንም ማድረግ አይችሉም። በጣም ሲያለቅሱ ነበረ። ብዙዎችን ልብ የነካ ቪዲዮ ነው። በጣም እየተሰራጭ ያለበት ሁኔታ ነው። እንሻ አላህ ለማንኛውም በአላህ ፍቃድ ሁላችሁም እስኪ እንሻላህ በሉን፣ እንገነባዋለን። እንደዚህ ሆኖማ አይቀርም። ትልቅ መስጂድ እናደርገዋለን ይበልጥ እና ዱአ አድርጉ ለማለት ተወዳለሁ። እንሻ አላህ አዲስ ነገር ሲኖር ደግሞ አሳውቃቸዋለሁ። አላሁ አክበር አላሁ አክበር። ማሻ አላህ እጅግ የሚያስደስት መረጃ ነው የተሰማው። በትናንትናው ዕለት እንግዲህ ለኡስታዝ ኑሩ ቱርኪ ተወዳጅ የየቲሞች አባት ለሆነው የመኪና ሽልማት ተሸልሞ ተበርክቶለት ነበረ። እስከዛሬም ድረስ ሲያንሰው ነው። እንዲሁም ደግሞ ሌላ አንድ አስደሳች መረጃ አለ። ለታላቁ አሊማችንም አላሁ አክበር ሱብሓነ አላህ የመኪና ሽልማት በትናንትናው ዕለት ተደርጎላቸዋል። ሱብሓነ አላህ ለተላለቆቻችን እንግዲህ መኪና እየተሸለሙ ያሉበት ሁኔታ ነው። ሲያንሳቸው ነው። ብዙ የሚሸለሙም አሉ። ኢንሻ አላህ ወደፊት እንግዲህ ይደረግላቸዋል ብዬ ተስፋ አደርጋለሁ። እስኪ መረጃውን እንስማው። ለታላቁ አሊም የመኪና ስጦታ ተበረከተላቸው። በኦሮሚያ ክልል ኢልምን በማስተማር ለሚታወቁት ለታላቁ አሊም ሼህ አብዱልቃድር አብደላ በውጭ ሀገርና በሀገር ውስጥ ከሚገኙ የአካባቢው ተወላጆች አማካኝነት የመኪና ስጦታም ተበርክቶላቸዋል። የብስራት ዜና ተሰማ፣ ሰማያት ድሮ ደመቀ፣ በአብሮነታችን ብርሃን አድማሱ አንጸባረቀ፣ በአዲስ ምዕራፍ ጉዞ እጅግ ማሻ አላህ ማሻ አላህ፣ አላሁ አክበር። ሁላችሁም ይሄ ነገር ተጠናክሮ ሊቀጥል ይገባል ብዬ አምናለሁ። በጣም ነው ደስ የሚለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? ሁላችሁም እንደምታውቁት አረፋ 13 ቀን አካባቢ ነው የቀረው። ለጉራጌ ማህበረሰብ ለኦርቶዶክሶቹ መስቀል ትልቅ በዓላቸው ነው፣ ለሙስሊሞቹ ደግሞ አረፋ ትልቅ በዓላቸው ነው። ማስተላለፍ የፈለግኩት መልእክት ምንድን ነው? የአረፋ በዓል ዝግጅት በሁሉም ወረዳዎች ይደረግና ከተለመደው የበዓል አከባበር በተለየ መልኩ ድሆችን ያማከለ የሚያባለ የሚያጠጣ ድሃውንም በሽተኛውንም የሚጠይቅ መሆን አለበት። በተለይም ችሀ ወረዳ ላይ እኖርና ኤኖር ወረዳ ላይ ምክንያቱም እዚህ ወረዳ ላይ ፕሮቴስታንት ሚሽነሪዎች ለረጅም ጊዜ እዛ ላይ ገበሬውን ላም እንሰጥሃለን፣ ቆርቆሮ ቤት እንሰራለን፣ ሳር ቤትን አፍርሰን በሚል አባት ልጁን ደብድቦ ሁሉ ጴንጤን ሆን የወተት ላም እንዲሰጠን የሚልበት ደረጃ ስላለ ለሙስሊም ጉራጌ እህት ወንድሞች ነው ማስተላለፍ እንፈልገው። ሰው ከጉራጌ ወደ አዲስ አበባም ወደተለያየ አረቡም ዓለም ወደ አውሮፓም ሄደው ሰርቶ ወደ ሀገሩ ይመለሳል። ጉራጌ እንደሚታወቀው ኦርቶዶክስን በመስቀል ሰዓት፣ ሙስሊሙን በአረፋ ሰዓት ቤተሰብ ጋር ነው የሚያሳልፈው። የታወቀ ነው። እኔ መልእክቴ ምንድን ነው? ጉራጌ ሙስሊም ህት ወንድሞች እንደ ዱሮ ማህበረሰቡን እንዳስቀመጣችሁት አታገኙትም። አረፋል ለአክብር ጉራጌ ሊሂድ ብላችሁ ሲትሉ ጎረቤቶቻችሁ ከፍረው ነው የምታገኟቸው። የገዛ ቤተሰቦቻችሁ ውህት ወንድሞቻችሁ አብሮ አደጎቻችሁ በጴንጤ ተታለው ነው የሚገኙት። እና ከአሁኑ የፕሮቴስታንቲዝም ታሪክ የፕሮቴስታንቲዝም ዶክትሪን፣ በፕሮቴስታንት ማን ነው የሚመለከው፣ ኢየሱስ ማን ነው የሚለው ትንንሽ አራተኛ ክፍል ተማሪ ሳይቀር ብዙ ወጣት ማወቅ አለበት። ወጣቱን አስተምሩ፣ እርዱ፣ ተረዳዱ ለማለት ነው። እዚህ ሶሻል ሚዲያ ላይ ታዋቂ የጉራጌ ልጆች አላችሁ። ያው እናንተን ፎቶ ላደርግ ነው። የኢሳምን እና የዛ ረሙ የሚባለው ልጅ ጉራጌ ናቸው ካልተሳሳኩኝ ይመስለኛል። ምናልባት ይህን ቪዲዮ ካያችሁ እንዳትቀየሙኝ። እንትን ነው፣ ተተኪ ትውልዱ ላይ በጣም ትልቅ ጋሬጣ ተደቅኖብናል። ህጻናት ሳይቀር ገንዘብ እንሰጣችኋለን፣ ጴንጤ ሆኖ እያሉ ነው። የፕሮቴስታንት ሚሽነሪዎች በጣም አስቸግረውናል። እና ወደ ጉራጌ ስትሄዱ ለበዓል ስታከብሩ ስትሄዱ አብሯችሁ በዓል የሚያከብር ከማጣታችሁ በፊት ተተኪውን ትውልድ እርስ በርስ ጠያቁና ታደጉት ለማለት ነው። ይሄን ይመስል አፎ በሉኝ። አንድ ጀናዛ ሚያጠብ ሰው ሲናገር ምን አለ? ጀናዛ እያጠብኩኝ አለ።

ለምን ከተባለ ሁላችንም ነገ ዛሬ መስጊድ አንገባን ብንል፣ ነገ ግን ወደንም ተገደን ጀናዛችን መስጊድ ይገባል፣ አይደል? ሊሰገድብን ይገባል። ግን ሰላት የሌለው ሰው ነገ አደጋ ነው፣ ቀብሩ ይጨልምበታል። ሰላት የሌለው ሰው ከባድ ነው። ነገ የመልቂያማ የሚቀሰቀሰው ሚቀሰቀሰው ከፊርዐውን ነው፣ ከሃማን ነው፣ ከቃሩን ነው። ያአላህ ከእንደዚህ አይነት ሙጅሪም መቀስቀስ ይፈልጋለ ከኛ መካከል የለም። ርዝቃችን እንዲሰፋልን ከፈለግን ወላይ ሰላት

አንተ ቢላል ወይ በሰላት አሳርፈን። ሰላት እስቲ አንድ አዛን በለና፣ ሰላት ስንሰግድ ደስታችን ይመጣል፣ በሰላት አሳርፈን ይሉ ነበር። እንሻላህ የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሰማነው ምን ጠቀም ያድርገን። ሰላሙ አለይኩም ወረሕመቱላሂ በረካቱ። መልካም